የቅርንፉድ ቅባት ለጸጉራችን እድገት እንዲሁም ለፎረፎር ለብዛቱ እጅግ በጣም ወሳኝ ከተባሉት የተመሰከረለት አንደኛው ይሆናል ማለት ነው። እንደምታዩት እዚህ ጋር አሳምር ይሰርቸዋለው። እንደዚህ እየሰራችሁ ቤታችሁ ተጠቀሙ። ይሄ ሄርግሮ ኦይል ነው ማለት ነው። በጣም ጠቃሚ ነው። ሰላም ውድና የተከበራችሁ ቤተሰቦቼ እንኳን ደህና መጣችሁ። እኔ ያለሁ እግዚአብሔር ይመስገን፣ በያላችሁበት ሰላማችሁ ይዛልኝ። ዛሬ በቤታችን በኦሊቭ ኦሊቫ አድርገን ቆንጆ የሆነ ለጸጉር ማሳደጊያ የሚሆን ቅባት እንሰራለን። አብራችሁን ቆዩ፣ ወደ ቪዲዮ አብረን እንግባ። እሺ፣ አመሰግናለሁ። ጥቅሙንም አሰራሩንም አብሬ እነግራችኋለሁ ማለት ነው የምንጠቀመው ምን ያክል እንደሆነ እስከ መጨረሻው ተከታተሉ። ቅርንፉድ እንግዲህ ወይም ደግሞ ሚስማሪ የምንለው ይህ ቡና ቅመም በተፈጥሮ የምናገኘው ነው። ለቆዳችን እጅግ በጣም ወሳኝ ነው። ፎረፎር ላብለባችሁ፣ ለሚያሳክካችሁ እንደዚሁም ደግሞ ለጸጉራችሁ እድገት በጣም ጠቃሚ ነው። ስለዚህ እንዴት አሰራሩንም አጠቃቀሙንም ማወቅ ይኖርብናል ማለት ነው። ሁላችንም ቤታችን መስራት ነው የምንችለው ነው በቀላሉ እንሰራለን። እኔ የምጠቀመው ልኩን ከፈለጋችሁ በዚህ የሾርባ ማንኪያ እንደምታዩት እንደዚህ ይቀንሳለሁ ማለት ነው። አንድ አድርግ ያለው ከዛ ያልሞላ ትንሽ አረግበታለሁ ስለሞላሁት ሁለት የሾርባ ማንኪያ ብላችሁ ማለት ትችላላችሁ። ይሄ በጣም ብዙ ቅባት ነው የሚሆነው ማለት ነው። እና ይሄ ስትገዙት ራሱ በጣም ውድ ነው። ለምን? በጣም ጠቃሚ ቅባት ነው። ቅባቱ ኦይሉ ማለት ነው። ለፀጉር በጣም አሪፍ የሆነ ቅባት ነው። መጀመሪያ እናመሰዋለን። አመሳመስ የማደርገው እኔ እንዲፈጭልኝ ነው። ሁለተኛ ነገር ደግሞ ሽታውም በጣም ቆንጆ ይሆናል። ቆንጆ መዓዛ ቃና አለው። ለዛ ትንሽ አመሳመስ አመስ አድርገዋለሁ። ሳይበዛ ትንሽ ሞቅ ሞቅ ነው የምናደርገው ማለት ነው። ቢያንስ ለሶስት ደቂቃ ላይ ክዝ ያነክል ማለት ነው። ብዙ አይፈጭም ለይክ ቅባቱ ሰርታችሁት ቢያንስ ለወር ይቆያል። ማለት እስከ ስድስት ወር ድረስ አንድ ጊዜ መስራት ትችላላችሁ ለማለት ያክል ነው። ለመቆየቱ ከዛም በላይ ይቆያል። በጣም ንጹህ ነው። እናንተ ብቻ ሳምራችሁ ይው እንደ መንጣጣት እያለ ነው። እንደዚህ ትንሽ ርጌ ቆለዋለሁ። ሲቆላ ያው የራሱ ቃና ይወጣል። በጣም የበለጠ ሽታው ይወጣል። ሽታው ደግሞ በጣም ቆንጆ ነው። በጣም በጣም ቆንጆ ነው። በውሃ መልክ በቅባት መልክ አድርጋችሁ መጠቀም ትችላላችሁ። ይህ የፀጉር ማሳደጊያ ተብሎ ነው። እንደዚህ አድርጌ እንትን ከበረደልኝ በኋላ በመፍጫ ፈጫዋለሁ። በሞቀጫም ይቻላል፣ ወቀጥ ወቀጥ። ምክንያቱም ትንሽዬ ነው ሸርከት የምናደርገው በዚህ ከሆነ እንዳይደቅባችሁ፣ ሸርከት አድርጉት። ቅባቱ ላይ በኋላ እንዳይወርድ ዘህት ሆኖ እንትን እንዳይል ትንሽዬ ሸርከት የምታደርጉ በጣም በትንሹ የዚህን ያክል እንደምታዩት፣ እንደዚህ ሸርከት ነው ያደረግኩት። ትንሽዬ በዚህ መልኩ ነው የምንፈጨው። ካደቀቅ ነው ይሆናል አይደለ? እንደ አሰር እንዳይሆንብን ቅባቱ ላይ በጣም እንዳይበዛ ድቅቅ ያለው፣ ለዛ ነው ትንሽዬ ነው ሸርከት የምታደርጉት። ሙቀጫ ካለ በሙቀጫ መውቀት ትችላላችሁ። ከዛን በዚህ በጉድጓዳ ሳህን ላይ ያደርገዋለሁ። እሺ፣ እንደምታዩት እየተፈጨው በዚህ ቃላ ያደርጋለሁ። ልሰሩበት ባሰባችሁበት ቦል ጎድጓዳ ሳህን ማለት ነው ታደርጉታላችሁ በቀላሉ እኔ የተጠቀምኩት እዚህ ጋር የምታዩት ኦሊቭ ኦሊቫ ኤክስትራ ቨርጅን ኦሊቭ ኦሊቫ ነው ወይም ደግሞ ዘይት ዘይቶን የወይራ ዘይት በመባል የሚታወቀው ማለት ነው ለሰላጣ የምንጠቀመው ንጹህ ዘይት እሱን ዘይት እናደርጋለን እናንተ በኮኮናትም ሊሆን ይችላል በሮዝመሪም ሊሆን ይችላል። በተለያየ ቅባቶች መስራት ትችላላችሁ። ቅባት እንደሚስማማችሁ መስራት ትችላላችሁ። እኔ በሰራው ብቻ ግዴታ መስራት የለባችሁም ማለት ነው። ምክንያቱም ለራሳችሁ ስለሆነ የምትሰሩት አሰራሩ ነው እንጂ ማሳያችሁ፣ ቅባቱ በሚስማማችሁ ዘይት መስራት ትችላላችሁ። እናዋህደዋለን ሜክስ እናደርገዋለን። ከዛን ያው እንደተለመደው ከስር እስቲም በማድረግ ነው የምንሰራው ማለት ነው ይሄ ለምንድን ነው የሚጠቅመን ቅባቱ እሳት ላይ ስንጥደው ያው እንዳይቃጠልና የተለየ ሽታ እንዳያመጣ እንደዚሁም ደግሞ ከላዩ ላይ ያሉት የቅርንፉዱ የራሱ እንዳይሄድ ማለት ነው ፕሮቲኑ እንዳይጠፋ ንጥረ ነገሩ እንዳይጠፋ ተፈጥሮ እንዳይለወጥብን በዚህ መልክ እናበስለዋለን ማለት ነው። እንደዚህ አድርጋችሁ ከአንድ እስከ ሰላሳ ደቂቃ በዚህ መልኩ ማፍላት ትችላላችሁ። እሱ ራሱ ከስር ሙቀት ሲሰማው ከላይ ዘይቱ ሲፈላ ይታያቸዋል ማለት ነው። ያው ብዙ ካሜራው ቀረብ ስላላረኩት ነው ይታያል ሲፈላ ማለት ነው። በጣም ነው የሚያቃጥለው። በጣም ቆንጆ ነው ቅባት እንግዲህ። አንዴ ሰርታችሁ ለጸጉራችሁ፣ ለስሩ ለማብቀያ ማለት ነው። እንደዚሁም ጸጉራችሁ ለሳሳ ለሚያሳክካቸው ለፎረፎር ላለባቸው ጸጉራችሁ እንዲበዛ ለምትፈልጉ ዋናው አጠቃቀምና አሰራሩን ማወቅ ነው። ከዛ በኋላ ለውጡን እስከ ስድስት ወር ማየት ትችላላችሁ ማለት ነው። በቀላሉ እስከ ስድስት ወር እስከ ዓመት ሳትሰለችሁ በየቀኑ በየሶስት ቀኑ እችን ቅባት ትንሽ ትንሽ እያደረጋችሁ መቀባት ትችላላችሁ ማለት ነው። እንደዚህ አድርገን እንሰራዋለን። ስትሰሩ ሁል ጊዜ ቅባት እንደዚህ ብትሰሩ መልካም ነው። ምክንያቱም ይሄ የምንሰራው ነገር በጣም ኦሪጂናል የሆን እና ናቹራል የሆን ወይል ይሰጠናል። እንደዚህ ስንሰራ መልካም ነው ማለት ነው። ይህ ከላይ ስብስብ የሚለው እየፈላ ሲሄድ ነው። አሁን ጨርሻለሁ። አወጣው አለው፣ አወጣው እና ጊዜ የሌላችሁ እስከ ሁለት ሰዓት ወይም ደግሞ አነሰ ቢባል ሰላሳ ደቂቃ አቆይታችሁ ምዝምዝ እስከሚያረውድ ድገው ድረስ ማጥለል ትችላላችሁ። እኔ አሳድራለሁ። በጣም ከለሩ እንዲወጣላችሁ ከፈለጋችሁ ከዚህ ውሃ ላይ ያውጥታችሁ ከድናችሁ ማስቀመጥ ይኖርባችኋል። አሁን እኔ ምንድን ነው የማደርገው እንደምታዩት በርዷል። እንደበረደልኝ እንዲመዘምዘው ቶሎ አላጠለውም፣ አሳድረዋለሁ አንድ ቀን ዋናይት ማለት ነው። ያድራል አንድ ሌሊት ሙሉ አሳደረው። በማግስቱ ደግሞ ምን እንደሚመስል አሳያችኋለሁ። አብራችሁን ቆዩ። አመሰግናለሁ። እሺ ውድ ቤተሰቦቼ እንደምታዩት አሁን በማግስቱ ነው። ይህን ይመስላል። ራሱ ቅርንፉዱ የሚስማሩ ማለት ነው ከስር ጠሏል። ዘይቱ ከላይ ነው እንደምታዩት። ግን እያሳደርኩት ምንድነው ይመዘምዘዋል። ሲመዘምዘው ከለሩ በጣም ያምራል። መጀመሪያ ሰፋ ባለ ቃ ላይ ያጠለዋለው እንዲመቸ ለመገልበጥ እንደምታዩት እንደዚህ አጠለዋለሁ። ደረቅ በሆነ ዕቃ ማንኛውም ዕቃ በሚመቻችሁ ላይ ታጠላችኋላችሁ። ከለሩ ምን እንደሚመስል እዩት። ይህ እንግዲህ በጣም ነው ከለሩ። መዝምዝ አድርጎ ወደ ቅባትነት የቀየረው ቅርንፉድ እንደዚህ የሚመስለው ቆንጆ ቅባት መስራት ትችላላችሁ ማለት ነው። ይህ የፀጉር ማሳደጊያ ወይም ደግሞ ሄር ግሮ ኦይል ማለት ነው። ከዚህ ጋር አብራችሁ የቅርንፉዱን የሮዝመሪን ቅባት አብራችሁ መስራት ትችላላችሁ፣ መጨመር ትችላላችሁ። እኔ ለዛሬው ለብቻ ነው ያደረግኩት። እንደዚህ ጥልል ብሎ እስከሚወርድ ድረስ ማጥለያውን እላው ላይ ትታቸው ጠንፍፍ እስከሚልላችሁ ለተወሰነ ደቂቃ፣ ለአንድ አምስት ደቂቃ ማቆየት ትችላላችሁ ማለት ነው። ራሱ ቅልል ብሎ እንደዚህ ጠሎ ይወርዳል በማጥለያ። ከዛ እነዚህ እቃዎች ቢኖራቸው ጥሩ ነው። እነዚህ እቃዎች በጣም ነው የሚጠቅሙት። ማንኛውም ሱፐር ማርኬት ታገኝታላችሁ። ለራሱ ስሬ ብለው የተዘጋጁ ናቸው፣ ለስፕሬ እንደዚሁም ደግሞ ቅባት። እንደዚህ ስንገዛ የምናስቀምጥበት የራሱ ቅላንገት ወይም ደግሞ አጥለ ያለው ይሄ እንዳይፈስብን እንቡቶ ማለት ነው፣ በሱ እናደርጋለን። በጣም የተመቸኝ እና እንደዚህ አድርጋችሁ ሰርታችሁ ተጠቀሙላችኋለሁ። በጣም ቆንጆ ነው ለመናገር ዘይቱን በጣም ነው የወደድሁት። አንደኛ ከለሩ እንዴት አርጎ ምዝምዝ አድርጎ እንደወሰደው ተመልከቱ፣ እንዴት እንደሚያምር ማለት ነው። ይሄ እንግዲህ እኔ እስከ አራት ወር ድረስ ጸጉሬን በየቀኑ ወይም ደግሞ በየሁለት ቀኑ እቀባዋለሁ። እንደዚህ ካደረጋችሁ ለውጥ ታገኛላችሁ ማለት ነው። አቀባቡንም ደግሞ አሳያቸዋለሁ፣ ከፈለጋችሁት። ያው አለ የግድ ላይክ አድርጎ ዱም ቪዲዮ ከተመቻችሁ ደግሞ ለሌሎቻችሁ እንዲደርስ ደግሞ ሼርም አድርጉት። አዳዲሶች ደግሞ እንኳን ደህና መጣችሁ፣ ወደ የመንዞር ጌቱ። አመሰግናለሁ ላይክ እንደዚሁም ደግሞ ሰብስክራይብ አድርጉ፣ የደወል ምልክቷን በሉ በማድረግ የተባበሩኝ አመሰግናለሁ። ይሄ እቃ በጣም ነው የሚጠቅመው። አንስታችሁት ወደ ምትሄዱበት ቦታ ብትሄዱ ይዛችሁ ብትሄዱ በጣም ይመቻል። ይህን ያክል ወጥቶልኛል። እንደፈለጋችሁ አድርጋችሁ መስራት ትችላላችሁ። ያው ዞሮ ግን ከለሩን ወስዶታል ቆንጆ አድርጎ። በጣም ሽታው ማዕዛው በጣም ነው የሚያምረው። እንደዚህ እንደምታዩት እንደ ከለሩ ሽታውም ቆንጆ ነው። እናንተ ቤት ሞክሩትም፣ ምን ያክል እንደምታመሰግኑኝ አጠይቁኝ። እንዴት ከለሩን እንደወሰደው ተመልከተው፣ በጣም ቆንጆ ነው። ስላደረም ደግሞ ምዝምዝ አድርጎ ወስዶታል። በጣም አሳምሮታል ማለት ነው። ስለዚህ እንደዚህ እያደረጋችሁ በሚመቻችሁ ቅባት ነው መስራት ያለባችሁ፣ በሚመቻችሁ ዘይት ማለት ነው። አሁን ደግሞ ወደ አቀባቡ እንሄዳለን። እስኪ ከዛ ኔ ፀጉርን የምቀባው እንግዲህ ይሄ ፀጉር የምንቀባው ለስሩ ነው እሺ፣ ለስሩ ለቆዳችን ነው። እንግዲህ ፀጉራችን እድገት የሚጀምረው ከየት ነው? ከጫፉ ሳይሆን ከስሩ ከቆዳችን ነው። ቆዳችን ንጹህ ከሆነለት፣ ይህ ደግሞ የቅርንፉድ ቅርንፉድ ደግሞ የእኛን የጸጉራችንን የራሳችንን ቅል የማጽዳት ባህሪ አለው። የማጽዳት ማለት ነው እና ይከፋፍተዋል። ስለዚህ እንደዚህ ስርስሩን እየቀባችሁ ማሳጅ ማድረግ አለባችሁ፣ ትንሽ ትንሽ ሳታበዙ። ዛሬም እንደዚሁ ነገ፣ ወይም ደግሞ ተነገ ወዲያ ደግሞ እንደዚሁ፣ ቀንም ሆነ ማታ ማታ እየከፈላችሁ እየከፈላችሁ ጸጉራችሁን ስርስሩን መቀባት ከቀባቸው በኋላ ማሳጅ ማድረግ ማለት ነው። በደንብ እየከፈላቸው ፀጉራቸውን እስር እስሩ ቀቡት፣ ከዛን ማሳጅ አድርጉት። ይሄ ከፀጉር ማሳደጊያ ቅባቶች አንደኛው ና ዋነኛው ነው። ከዚህ ጋር አብራችሁ የተለያዩ ግብአቶችን ጨምራችሁ መስራት ትችላላችሁ። ለምሳሌ እንደ ሮዝ መሪን ሌግ ሌላም ጨማምራችሁ አብራችሁ መስራት ትችላላችሁ። እንደዚህም ማሳጅ እናደርገዋለን ማለት ነው። አታ ከመተኛታችሁ ቤፌት ተቀብታችሁ ማሳጅ አድርጋችሁ ሁሌም ብታድሩ ምን ያክል ለውጥ እንደምታገኙ አጠይቁኝ። ፀጉር ጥናቶች እንደሚናገሩት ፀጉር የሚያድገው ለሊት ነው። ፀጉር ምንጊዜም የሚያድገው ለሊት ነው። እኔ ቀን ይመስለኝ ነበረ። ሰርች አድርጋችሁ ጉግል ላይ ወይም ዩቱብ ላይ ዶክተሮችንም ማዳመጥ እንችላላችሁ። እንደዚሁም ደግሞ ማንበብን ትችላላችሁ። ጸጉር፣ በደንብ ጠብታችሁ ማሳጅ አድርጋችሁ ስታድሩ፣ ሌሊቱን ያድጋል። እንቅልፍ ሲወስደን ማለት ነው፣ እኛ ስንተኛ፣ አእምሯችን ሲረጋጋ፣ በዛን ሰዓት እድገቱን ይጨምራል ማለት ነው። ስለዚህ ምን ማድረግ አለብን? መተኛት አለብን ማለት ነው። ንጹህ ጸጉር ወይም ደግሞ የተስተካከለ የጸጉር አይነት ለማግኘት ከዚህ እንደዚህ ተንከባክባቸው ሌሊትም ደግሞ ለመተኛ አእምሯችሁን ለማሳረፍ ሞክሩ ሲያርፍ ስለሚያድግ ማለት ነው እንደዛ ብለው ስለሚያስተምሩ ነው ማንበብ ትችላላችሁ እኔ አይደለሁም ጥናቶች ዶክተሮች ናቸው እንደዛ የሚሉት ይህንን ከፊት ለፊታችን ያለውንም ደግሞ የሸሸውንም ትንሽ ትንሽ እንደዚህ እያደረጋችሁ ማሳጅ አድርጉት ማሳጅ የደም ዝውውርን ያፋጥንልናል ማለት ነው እንደዛም ሲሆን ደግሞ እድገቱ ይጨምራል። እንዲያድግልን መንከባከብ ነው። ማንኛው ነገር ከተንከባከባችሁት ውጤት የማያመጣበት ነገር ምንም የለም። ግን ከኛ ነው ጉድለቱ። ራሳችን ከተንከባከብን ያድጋል። እንደዚሁም ከፊት ለፊት የተመለጠው ባዶ አይደለምላችሁ። እኔ በተፈጥሮ በራ ነኝ፣ ለምሳሌ በራ ነኝ የዚህ በራው ላይ በቅላል ሳይሆን የምላችሁ ፀጉር ፀጉር ቤብሄር ያለው አይደል እሱ ቃ የቤብሄራችሁ ቃ እንዲያድግና እኩል እንዲሆን ስትፈልጉ እየቀባችሁ ማሰድ አደርጋላችሁ ማለት ነው። ከዛ እንደምታዩት ሁኔ በደንብ ከብ ከቀብኸት በኋላ ማሳጅ አድርገዋል። የሆነ ማሳጅ ስታደርግ የሆነ እረፍት ነገር አለው፣ ለእናንተ ራሱ የሆነ እረሃ አለው፣ ደስ የሚል ነገር አለው። እንደዚህ ማሳጅ ስናደርግ ፀጉራቸውን ማለት ነው። እስኪ ሞክሩት። እንዴት ነው ሰው ስፖርት ሲሰራ እንደዛ ነገር። ስለዚህ ፀጉራቸውንም እንደዚህ እስፖርት አሰሩት ማለት ነው ማለት ነው። እንደዚህ ማሳጅ አድርጉ፣ ቅባቱንም ሞክሩት። በጣም ለፈጣን ፀጉር እድገት እንደዚሁም ደግሞ ለቆዳ ጤንነት ለፎረፎር እጅግ በጣም ወሳኝና አንደኛ የሆነ ቅባት ነው። ከዛን ፀጉራችንን መስራት ይኖርብናል። ሁል ጊዜ ፀጉር እንዲሁ አትታዩ፣ ስሩትና በመግስቱ ብዛት ይኖረዋል። የሆነ ቆንጆ ይሆንላችኋል። አይበጣጠስም። ስንተኛ ሁሌ ፀጉራችንን እንደዚህ መስራት ይኖርብናል። ከተቀባም በኋላ ማለት ነው። እንደምታዩት ይህን ይመስላል። ለተከታተላችሁኝ አመሰግናለሁ። ባይ